እንደምናደራችሁ ከጠዋት መረጃችን ከዋይ ወሬ ነው። ወደ መጀመሪያው መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ለትግራይ ወጣቶች መልእክት አስተላለፉ ተብሏል። አቶ ጌታቸው ረዳ ባስተላለፉት መልእክት ባለፉት ሀያ ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላቀር ቡድን ላለፉት ሁለት አመታት የተበተበው ሴራ መጨረሻ ምራፍ መድረሱን ያመለክታል ብለዋል። ህግና ስርዓት ያስከበራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩ ስርዓቱ ጭቃ ውስጥ ገብተው የሚቦኩት ከፍታ ላይ ነው የደረስ ነው ሲሉ ገልጸዋል። አቶ ጌታቸው ሲቀጥሉም ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶች በጉልበት የተቆጣጠሩ ኃይል እስካሁን ያከናወናቸው ነገሮች ሁለት ብቻ ናቸው። መጀመሪያ ተቆጣጠር ያለው በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው ሰፋፊ መሬት መውረር ነው ዋነኞቹ ትኩረትም በመቀሌ በሽሬ በአክሱም በማይጫውና በአዲግራት ጀምሮ ከምዕራብ ትግራይ በስተቀር በሌሎቹ የክልሉ አካባቢዎች ይቀጥላል በመሆኑም ያገኘውን መሬት ለመከፋፈል ለመሸጥ እንጂ የጠፋውን ለማስመለስ ምንም ፍላጎት ተነሳሽነት የሌለው ሀይል በመሆኑ ተፈናቃዮችን ወደነበሩበት ለመመለስ የትግራይ ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ እንኳን ሳያቀርብ አልታየም ብለዋል ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ፣ በማህተም ቀሚዎች የተወሰኑ ውሳኔዎችን ህጋዊ ተቀባይነትና ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንዳትሳተፉ በመጋበዝ ላይ ያላችሁ ባለ ሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ ሲሉ መክረዋል። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህም ቡድንና አሽከሮቹን በህልማቸውም ሆነ በውናቸው የሚያቃዣቸው ሁለት አጀንዳዎች ካሉ መሬትና ስልጣን ናቸው ያሉት አቶ ጌታቸው ትግራይ ወጣቶችን መጻኢ ነገን ቀምተው ሊፋቱት ያልቻሉትን አመላቸውን ለማርካት የጥፋት አዙሪት ሊያስገቡን ቋምጠዋል፣ በማለት መልእክታቸውን ያስተላለፉት አቶ ጌታቸው ወጣቱ መጠንቀቅ አለበት፣ ከነዚህ የጥፋት ኃይሎች ጋር መተባበር የለበትም፣ በማለት ገልጸዋል። ወደ ሁለተኛ መረጃችን ስናልፍ በመንግስት ተቋማት የተከፈቱ ሂሳቦች መቆጣጠር የሚያስችለው መመሪያዎችን እያዘጋጀ መሆኑን የገንዘብ ሚኒስትር ገልጿል። ከብሔራዊ ባንክ ቁጥጥር ውጪ የሆኑ የገንዘብ አቅርቦት ኢኮኖሚ ውስጥ እንዳይኖር ያደርጋል ተብሏል የተባለ ሲሆን በመንግስት መስሪያ ቤቶች በተከፈቱ በሺ የሚቆጠሩ የባንክ ሂሳብ ደብተሮች ተበጣጥሰው የሚዘዋወሩ የመንግስት ገቢና ወጪዎችን ማዕከላዊ በማድረግ መንግስት ምን ያህል ገንዘብ እንዳለው በትክክል ማወቅ እንዲችል የበጀት ክፍተቶችን በራሱ ገቢ በመሸፈን ብድሮችን እንዲቀንስና ለብድር ወለዶ የሚወጣ ገንዘብን ለኢንቨስትመንት ለመዋል እንዲቻል አንድ ነጠላ የግምጃ ቤት የባንክ ሂሳብ ደብተር እንዲኖረው ለማስቻል ገንዘብ ሚኒስቴር መመሪያዎችን እያሻሻለ መሆኑን አስታውቋል። በሌላ ሶስተኛ መረጃ ኤርትራዊ ስደተኛ ለመሳም ሞከራል ተብሎ እስር ቤት ገባ፣ ይለናል። በጣሊያን በስደተኝነት ላይ ያለው ኤርትራዊ 29 ዓመት ወጣት ሁለት ሴቶችን ለመሳም ሞከራል፣ በሙከራውም አካላዊ ጉዳት አድርሰዋል በማለት የወሲብ ጥቃት ነው ብሎ ፖሊስ ክስ መስርቶበታል። የሮም ከተማ አቃቤ ህግ እንደገለጸው ይህ ወጣት በቁጥጥር ስር የዋለው በመጀመሪያ አንዲት ሴት ለፖሊስ በሰጠችው ጥቆማ ነው ተብሏል። ወጣቱ በባቡር ጣቢያ አካባቢ ያገኛትን ሴት ጎትቶ በኃይል ለመሳብ ሙከራ አድርጓል ተብሏል። ሴትዮዋም ለመከላከል እንደመታችው ገልጻ፣ እሱ ግን ጸጉሯን ጎትቶ መሬት ላይ እንደጣላት የተናገረ ሲሆን በደረሰባት ጉዳት የተነሳ ለሰባት ቀናት ሆስፒታል መቆየቷንና በዛው እለት ይህ ተጠርጣሪ በአንድ አውቶቢስ ፌርማታ ሌላ ሴት ከፊት መንገድ በመዝጋት ለመሳብ ሙከራ ማድረጉ ና ልጅቷ በጓደኞቿ እርዳታ ምንም ሳትሆን እንደለቀቃት ወጣቱ ይህንን ድርጊት ከፈጸመ በኋላ ሩጦ ማምለጡን ጠቅሰው በተደረገው ምርመራና የደህንነት ካሜራ ክትትል በቁጥጥር ስር መዋሉ ተገልጿል። በሌላ ወሬያችን የሶማሌና የተገንጠዋ ሶማሌላንድ በአሜሪካ ለመመረጥ እያደረጉ ያሉት ትግል ትኩረትን ስቧል። ሶማሌላንድ ከአሜሪካ መጣበቅ ያስደነገጣት ሶማሊያ በቀይ ባህር ተጽዕኖ ፈጣሪነቷን እያጣች ላለችው አሜሪካ በብቸኝነት የምትቆጣጠረው ስልታዊ ወደቦችን የጦር ሰፈሮችን ለመስጠት ሀሳብ ማቅረቧ ተዘግቧል። ሶማሊያ ይህንን ያደረገችው ሶማሌላንድ እውቅና ለማግኘት ትልቁን ተስፋ አሜሪካ ካ ላይ መጣሏን ተከትሎ በምታደርጋቸው ዲፕሎማሲያዊ ተግባራት ሳቢያ ነው። ይህንን ተከትሎ የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉት ደብዳቤ፣ እንዲሁም በርበራና ቦሳሶ ወደቦችን አሜሪካ እንድትጠቀም ጥያቄ ማቅረባቸው ተሰምቷል። የሶማሌላንድ ጉዳይ ጉሮሮ የጉሮሮ አጥንት የሆነባቸው ፕሬዚዳንቱ የሶማሌላንድ ከኢትዮጵያ ጋር በተፈራረመችው የባህር በር ስምምነት የተነሳ ለቱርክ ባህሩንም አየሩንም ያንቺ ነው በሚል ስምምነት በመፈረም የሀገራቸውን ሉዓላዊ ግዛት በሚጥስ መልኩ ውል ፈርመዋል እየተባለ ሲጠለጠሉ የነበሩ ሲሆን ሀሰን ሸክ አሁን ደግሞ ለአሜሪካ ወደቦችን እንቺ ሲሉ መሰማታቸው ያስገረመ ሲሆን ሶማሊላንድ ቁጣዋን ገልጻለች። አሜሪካ የሚጠቅማትን ታውቃለች በማለት የገለጸችው ሶማሊላንድ የትራምፕ አስተዳደር ሶማሊላንድ እውቅና ይገባታል የሚል አቋም እንዳለው ከምርጫ በፊት ያሳወቀ ሲሆን ከሰንሸክ ደብዳቤ በኋላ ያለው ነገር የለም። በሌላ ዘገባችን ዓለምን ያስገረመው የኢራን የምድር ውስጥ ሚሳይል ማከማቻ ከተማ ነው። ትላንት ኢራን ለቀዋለች በተባለው ምስል ከፍተኛ የሆነ ግርምትን የፈጠረና ምዕራብ ሀገራት ያስደነገጠ የምድር ውስጥ የጦር መሳሪያ ማከማቻ አየር ላይ ውሏል። ኢራን ከፍተኛ የጦር መሳሪያ እንዳላት ለአሜሪካና አጋሮቿ የተጠንቀቁ መልእክት አስተላልፈበታለች ተብሏል። ኢራን ለዚህ ምስል መለቀቅ ያነሳሳት የአሜሪካ ፕሬዚዳንት ዶናልድ ትራምፕ ካልተደራደርሽ በቦምብ እንደበድብሻለን የሚል ዛቻ መላካቸውን ተከትሎ ነው ተብሏል። ኢራን በፕሬዚዳንቷ በኩል ከአሜሪካ ጋር ቀጥተኛ የሆነ ድርድር እንደማታደርግ፣ በሶስተኛ ወገን በኩል ድርድር ለማድረግ ግን ችግር እንደሌለባት የገለጸች ሲሆን አሜሪካ እና ትራምፕ ቃላቸው አይታመንም፣ በመሆኑም ለቀጥተኛ ድርድር አንቀመጥም ያለች ሲሆን ይህን ሁኔታ ተከትሎ የሚሳኤል ክምችቷን ምስል በመልቀቅ አሜሪካ እንዲያተሳሳት ያለመ መልእክት መላኳ ተገልጿል። ነገሩ ከአሜሪካ ይልቅ የእስራኤልን መንግስት ቅንድብ ያሰቀለ ነው የተባለ ሲሆን የኔታና አስተዳደር የኢራንን የሚሳኤል ክምችት ከጥቅም ውጭ አድርገናል፣ ኒውክሌር እንዳታመርት ሲስተሞቿንም አውድመናል እያለ በተደጋጋሚ ሲገልጽ የተሰማ ሲሆን አሁን የተለቀቀው ምስል ጆሮውን ጭው ያደረገ አሳሳቢ ሆኖበታል ተብሏል። በመጨረሻም ቢሊዮነሩ ኤለን መስክ ከመንግስት ስልጣን እንደሚለቅ ገልጿል። የቴስላ ዋና ስራ አስፈጻሚ ኤለን መስክ በትራምፕ አስተዳደር የመንግስት ወጪ ለመቀነስ ቅልጥፍናን ለመጨመር በተቋቋመው ኤጀንሲ ውስጥ ካለው ሚና ለመልቀቅ ማቀዱን አስታውቋል። ባለፈው ከፎክስ ኒውስ ጋር ባደረገው ቃለ መጠይቅ በመጨረሻው ግንቦት ወር ከኤጀንሲው እንደሚለቅ ያስታወቀ ሲሆን የመንግስት በጀት ጉለቱን በዚህ የጊዜ ማዕቀፍ ውስጥ በአንድ ትሪሊዮን ዶላር ለመቀነስ የሚያስፈልገውን አብዛኛውን ስራ እናከናውናለን ብዬ አስባለሁ ብሏል። እስካሁን የአሜሪካውያን 130 ቢሊዮን ዶላር ከብክነት መታደጉንና ይህም አብዮት ነው በማለት የገለጸው መስክ በተመሳሳይ በመንግስት ስራው ምክንያት ቴስላ የተሰኘው የመኪና አምራች ኩባንያው ከፍተኛ የሆነ የአክሲዮን ማሽቆልቆል በመድረሱ ከኃላፊነት እንዲነሳ ግፊት እየተደረገ መሆኑን ታውቋል። የጧብ መረጃዎቻችን ይህንን ይመስሉ ነበር። ላይክ ሼር፣ ሰብስክራይብ አድርጉ። እናመሰግናለን። መልካም ብሩህ ቀን